ሰላም ውድና የተወደዳችሁ የመብራት ቤተሰቦች ሰላም እንዴት ናችሁላችሁንም ሰላም ብያለሁ በያላችሁበት ሰላማችሁ ብዝት ይበልልኝ ዛሬ እንግዲህ ጽናት ክፍል ሰባ ስምንትን ይጅላችሁ መጥቻለሁኝ በጣም ጠፍቻለሁኝ እስከ መጨረሻው ድረስ አብራችሁ የተከታተሉኝ ዛሬ እንግዲህ ኪራና ጽናት በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ናሆማ ና ምሩ ደግሞ በጣም አስቸጋሪ ጊዜ እያሳለፉ ይገኛሉ። ሰኒ ደግሞ ያው ከብቸኝነት ወጥታ ክብሮ ምን እየተጠጋችው ነው ወይም ክብሮ ምን እያናገረችው ነው። ሰው በጣም ያስጠላት ነበረ፣ ከሰው ጋር መግባባት አይችልም ነበረ። ያም ሆኖ ደግሞ በእህቷ የምታደርግባት ችግር ነው እህቷ የምታደርግባት ከደረሰባቸው ችግር አኳያ ሰኒ ያው ሰው እንድትቀርብ አትፈልግም ነበረ። ከሰው መራቅ አይቻልም በነገራችን ላይ እና ለሰው መድኃኒቱ ሰው ቢሆንም በዛው ልክ ደግሞ ሰው ነው በቃ የሰውን ልጅ ሰው የሚያደርገው ና ሰኒ አሁን ላይ ከቅዱስ ጋር ወይ ከክብሩም ጋር ነው የምትሆነው። እኔ ደስ የሚለኝ ከክብሩም ጋር ብትሆን ደስ ይለኛል። ምክንያቱም ቅዱስ የሆነ ያሳለፈው እንትናለው ማለት ነው እና ያ ያሳለፈው ነገር ደግሞ ከነስ ከሰኒ እህት ጋር ወይ ደግሞ ከሰኒ ቤተሰቦች ጋር የሆነ ችግር አለ እና ያ ችግር ደግሞ እስከሚናገር ድረስ ያው መናገር ብዙም ቅዱስ ብዙ ነገር አሳልፏል። ለመሞት ወይም ደግሞ ራሱን ለማጥፋት በሄደበት ሰዓት ነው ኪራን ያገኘው። ና ኪራን ና ጽናት ደግሞ ያው በጣም ጥሩ ናቸው፣ አስተዋይ ናቸው ሁለቱም። ምሩ ና ደግሞ ና ህማ ደግሞ በጣም ነው የሚያሳዝኑት። ያው ምሩ የልብ ታማሚ ናት። ያው እናቷ አታቅም የምሩ ናት የልብ ህመምተኛ እንደሆነች ግን አሁን ላይ ቢነግሯት ለእናቷ ቢነግሯት ብዬ እንትን እላለሁ። እንዲሁም ደግሞ ለናሆ ማናት ደግሞ ስለ ምሩ ያሉትን ነገር በሙሉ ቢነግሩ ብዬ እኔ በቃ ደስ የሚለኝ ነገር ይሄ ነው። ምክንያቱም በኋላ ደብቀው በኋላ ፀፀቱና እንትን አይችሉትም። እና በኋላ ያው ኪራና ጽናት ላይ ብዙ ነገር ሊደርስባቸው ይችላል። እናንተ ናቸው ልጃችንን ያሳጣችሁን እስከ ማለት ድረስ ይደርሳሉ። ያወቃቸው ያወቁ አስባችሁታል የኪራ እናት እንደዛ ታማ ነበር የካንሰር በሽተኛ ታማ ነበር እና የኪራ እናት ደብቀውት ነበረ በጣም ተጉርቶ ነበረ ራሱን ሊያጠፋ ደርሷል ብቸኝነት አለመታመን እኔ ልጅ ነኝ እስከ ማል ድረስ ብዙ ነገር ኪራ ሲያደርግ ነበረ ኪራ እንዲሁም በዚሁ አጋጣሚ ራሱን ሊያጠፋ እየሄደ ነው ከቅዱስ ጋር የተገናኘው እና ቅዱስ ደግሞ በጣም ነው የሚያሳዝነኝ ያሳለፈው ነገር ያሳለፈውን ነገር በቃ ከነሱ ጋር ከነኪራ ከነጽናት ጋር ከተደባለቀ በኋላ ነው እንደውም እየረሳው ያለውና፣ አሁን ላይ ኪራና ጽናት የምሩናት የደበቁት ነገር የልብ ሕመም በቃ የልብ ሕመምን ያክል ደብቀዋታልና ቢናገሩ ብዬ ብዙ ጊዜ እኔ እንትን እያልኩ ነበረ በቃ ከመደበቅ መናገር እውነትን ተናግሮ ያው መሸበት ማደር ነው። እና የምሩናት ግዴታ ማወቅ አለባት ማለት ነው፣ ፅናት ላይ ማለት ነው። ሰኒ ደግሞ ሁሉንም የብቸኝነት ኑሮ ሁሉንም ነገር ረስታ ወይ ከክብሩም ጋር ወይ ከቅዱስ ጋር ከሁለት አንዳቸው ጋር ሕይወት ይቀጥላል። እህቷ ላይ በደረሰባት በእህቷ ባል ቤተሰቦች የደረሰባቸው ጫና ብዙ ነገር አድርገዋቸዋል። ብዙ ነገር አሳጥተዋቸዋል። ብቸኝነት እህቷ ተሰዳ ቤቷ እንትጣ ለቃ እስከምትወጣ ድረስ አድርገዋቸዋል ና ያ ደግሞ ሁሉም ሰው አንድ አይነት ማለት አይደለም። ሁሉም ሰው የራሱ እንትን አለው የራሱ የሚለያይበት ነገር አለና ሰኒ ያንን ነገር እየተወች ከሰው ጋር እየተላመነ እህቷ ያለቻት ነገር ልክ እንዳልሆነ እየገባት ነው። ምክንያቱም ክብሮም ደግሞ ያው ጊዜዋን እንድትጠቀምባት እየነገራት እየመከራት ነው በአሁኑ ሰዓት ላይ እና ከአሁኑ ሰዓት ላይ ደግሞ ከጎኗ ሆኖ አይዞሽ በርቺ የሚላት ሰው ነው የሚያስፈልጋት። ክብሮም በጣም ምርጥ ልጅ ነው ለኪራም ለጽናትም እህት ወንድሞቹን በቃ ትሪት ያደርጋቸዋል። በጣም ደስ የሚል ልጅ ነው፣ እና ከክብሮም ጋር ብትሆን ደስ ይለኛል ማለት ነው። ኮሰረት ኮሰረት እያላት አይደለ? ስለዚህ ከእሷ ጋር ቢሆኑ ደስ ይለኛል፣ በነገራችን ላይ ማለት ነው። እና ቤተሰብ በሚቀጥለው ያው የናሆማ እናት ማወቅ አለባት፣ ልጅ መውለድ እንደማትችል። በቃ እውነቱ ተደብቆ ስለማይቀር እውነት እውነቱን መናገር አለባቸው ብዬ ነው የማስበው። አመሰግናለሁ።